አንተን የሚተካ ልጅ ሰተኸኛልና ከሱ ጋር እኖራለሁ። በቃ ቢያንስ እሱን ሳይጽናናለሁ። አላስብም እና በጣም ነው የምወድህ፣ ዛሬም፣ ነገም እስከ መጨረሻውም ድረስ ይሄ ስሜት ለአንተ ምንም የሚጠፋውም የሚቀንሰውም ነገር የለም። የተቀመችም ነገር አለ፣ ያፈገግታሽ፣ ያሳቅሽ፣ በውድህም ባከብርህም ለአንተ ፍቅር ቢኖረኝ ከአንተ ጋር ደስተኛ በሆንም መለየትን የመረጥኩት ፈልጊው አይደለም ወይ በየተመለሰ ያለው እያየሁት ነው፣ እያንዳንዱን ነገር ነው። ወንድ ልጅ ደግሞ እንግዲህ በዚህ ሁኔታ መጨቅጨቅም ሆነ በዚህ ልክ ትዳሩ እስኪሰለቸው ድረስ መሆን የለበትም ብዬ ነው የማስበው። ማለት ትንሽ ከብዶኛል። እኔ አንዳንድ ሰው ከባዱ የድምፅ ቅጂ እንግዲህ እጄ ገብቷል። እሱ ድምፅ ቅጂ ምንድን ነው የሚለውን ነገር በዚህ ቪዲዮ መጨረሻ ላይ የምታዳምጡት ይሆናል ማለት ነው። እና ደግሞ ሄርሜላ በአንድ ራስ ሁለት ምላስ ሄርሜላ በአንድ ራስ ሁለት ምላስ የተባለችበት መንገድ ምንድን ነው የሚለው በዚህ ቪዲዮ ትመለከቱታላችሁ። የአብርሃምስ ማመንታትና የአብርሃም ድራማ መቼ ነው የሚያበቃው የሚለው ነገር መጥቷል። እሱንም እንግዲህ አብረን የምንመለከተ ይሆናል። አብርሃም እየተቀለሰለሰ ትናንትና፣ እንግዲህ ሄርሜላንም ልክ ዳኒ ጽጌንም እንትናንም የፊቱንም አሉጣ ማውጣት አልፈልግም እንዳለው እንግዲህ አሁንም ደግሞ አብርሃም ሄርሜላንም ሩታን ማጣት አልፈልግም አይነት አዝማሚያ ውስጥ ሆኗል። ልጅ የልጅ አባት በሆነበት ማግስት አቀርቆሮ አንገቱን ደፍቶ ታይቷል። ምንድን ነው የሚለውን እንግዲህ በትናንትናው ቪዲዮ የተመለከተውን የድምፅ ቅጂውን ጭምር እናንተ የምታዳምጡት ይሆናል። ብዙዎችን ትናንትና በአብረሽ ላይ በተለቀቀው ቪዲዮ የሄርሜላ ስንብስ በጣም ብዙዎችን ግራ አጋብቷል እና ብዙዎችን በጣም በጣም ፈኒና ኮሜዲ ብለታል። የእውነት ነው በጣም ግራ ያጋባል እና ከዚህ በኋላ ከኔ ጋር እኔ በጣም ነው ያሳቀኝ። ከኔ ጋር ያለን ግንኙነት እንትን ያደርጋል ወደ ሚስትና ወደ ልጅ ተመለስ ስትል ነበር እና አብርሃምን ራሱን ነው ነጥብ ያስጣለችው ማለት ነው። ራሱን ነው በራሱ ሜዳ ነጥብ ያስጣለችው እና ነበራቸው ግንኙነት እሷን ምንም ነገር የለም፣ የማደርገውን ነገር ኃላፊነት ወስጄ የማረገውን ነገር አውቃለሁ፣ ሳላስተውል የማራረገው ነገር የለም ብሎ ሄርሜላ ጋር ምንም አይነት ግንኙነት እንደሌለው ተናግሮ ነበር ለራሷ ለሩታም ሲያስረዳ ማለት ነው ነገር ግን ትናንትና ሄርሜላ እኔና ያንተ ያለን ግንኙነት እዚህ ላይ መቋጨትና ማብቃት አለበት ወደ ሚስትና ወደ ልጅ ተመለስ ብለዋለች እና ተመለስ የሚለው ቃል ነበረ ማለት ነው ሄርሜላ ጋር ስለዚህ የተፈጠሩት ነገሮች ሩታ ያለመረዳት ወይም ደግሞ እንትን ሳታቀርታ እልህ ይዟት ወይም ቅናት ምናምን አይደለም። የምታውቀውና የምታረጋግጠው ነገር አለ። ለዚህ ደግሞ አደንቃታለሁ። የባለውን ገበና በፍጹም ለሌላ ሰው ሳታሳልፍ እያወቀሽ ብዙ ነገሮችን እንትን ብላለታለች። እኛም ከምናውቀው በላይ ስለምታውቀው ማለት ነው። እና በጣም ፍጹም ፍጹም ስህተት እየሰራው አብርሃም ነው። ትናንትና ሄርሜላ እንግዲህ በደንብ በአንድ ራስ ሁለት ምላስም ሆና ነበረ። በአንድ ራስ ሁለት ምላስ እና ቲክቶክ ላይ ተለቅ የነበረው በዛ ሰዓት ቲክቶክ ላይ እኔነቴን ይወዳል ይወደኛል ያፈቅረኛል ና የሚል ሙዚቃ አርጋ ከሱ ጋር በደንብ አርገው የሮማንሲክ ክሊፕ ሲለቁ ነበር። መነጋገሪያነቱን ፈልገውት እንደሆነ ግልጽ ነው። መነጋገሪያ መሆንም ፈልገው እንደሆነ እሙን ነው። ምንም የሚያጠራጥር አይደለም። እንዳያችሁት ቪዲዮ ይሄን ይመስላል ትንሽ ሙዚቃው ኮፒራይት ስለሚያመጣብኝ ሙዚቃውን እንትን አድርጌዋለሁ ግን የለቀቀችው ቪዲዮ ተመሳሳይ ሰዓት እዛ ጋር እያለቀሰች የእኔ እናንተ ግንኙነት ጥሩ አደለም፣ ወደ ሚስትህ እና ልጅህ መመለስ አለብህ ብላ ስታበቃ ቲክቶክ ላይ የለቀቀችው ደግሞ ይሄን ይመስላል። ይህንን ይዩት። ሀፍር አቁቷን በሚያሳይ ምስል አድርጋ ምናምን ኦልሞስት በቃ በጣም ወጣ ያለ እንትን ነው ስታሳይ የነበረው እና ብዙዎቹን እራሱ ግራ አጋብቷል። አያችታ፣ እንግዲህ ይሄ በዛው ቀን በዛውን ቀን የተለቀቀ ነው። የዛ ነው ቀን ማለት ነው። ወደ ሌላው ጉዳይ ወደ ሌላው ጉዳይ እንግዲህ ትናንትና ብዙ ሰዎች የእኛን እንትን አልተረዱትም። እኔ ያለኝ ስሜት አንተ ብዙ ነገር እኔ አርግህልኛል ሰው። ስለዚህ እኔ ከዚህ በኋላ በአንተ እንዳንተ የሚሆንልኝ ሰው አግኝቻለሁ። እንዳንተ አንተን ነው በዛ ሰው ውስጥ የማየው ምናም ብላለች። ስለ ሰውየው ማንነት እስካሁን የተረጋገጠ ነገር የለም ወይ አቤል ወይ ፈረንጁ ሊሆን ይችላሉ። ፈረንጁ ግን መልሶ አምርሮ መጥቷል። በጣም ለሩታ ጠበቃ ሆኖ ፈረንጁን አይተነዋል ግን አሁን አቤል ወደ አቤል ብዙ ጥርጣሬዎች እየሄዱ ነው። ግን ወደ አቤል የማይሆንባቸው ደግሞ ብዙ ምክንያቶች አሉ። ግን አንድ ሰው አለ ብላለች ሄርሜላ። ሜቢ ምናልባት አሁን ለምታደርገው ነገር መሸፋፈኛ ለማድረግ እየሞከረች ነው ብዬ ነው ማስበው። ከዚህ ቀደም የተናገረችውን የድምፅ ቅጂ ከዚህ ቀደም የተናገረችውን የድምፅ ቅጂ እኔ አሰማችኋለሁ። እውነት የእሷ ሀሳቦቿ ዛሬ የምትናገረውና ነገ የምትናገረው እየተለያየ እየሆንባት እንደሆነ እሙን ነው፣ እናንተን ማስረዳት አይጠበቅም እና በዚህ ጉዳይ እኔ ሀሳብ ለመስጠት ወይም ደግሞ ቪዲዮ ለመስራት የተገደድኩት ኦረዲ ያው አሁን ሩታ ወልዳ ምናም ብዙዎቻችሁ እንትን እያላችሁት ነው እና የሄርሜላ ነገር አሁንም እንዳልቆመ አብርሃም ወደዚህ ሲመለስም አብራ እንደተመለሰች እና አብረው ከካሜራ ጀርባን ብዙ ቦታ እንደሚታዩ ነው እንትን እየተባለ ያሉት እና እዛ ጋር ራሳቸውን ለማግለል የሚሞክሩ ጓደኞችም አብረዋት እንዳሉ ነው የሚያሳየው። ስለዚህ ሄርሜላ ሰፊ ድጋፍ አለ ከጀርባ ከፍ የሚደግፋት ደጋፍ አለ። ስለዚህ የሩታ ፋሚሊም ሆነ የግሬስ ፋሚሊ እነሱን የምትከታተሉ የፈለገ ነገር ብትደክሙ፣ ብትሳደቡ፣ እረፍ ብትሉ፣ ምን ብትሉ የአብርሃም ሀሳብ እና አመለካከት እስከሆነ ድረስ ሄርሜላ እስከ የትኛውም ጊዜ ትቀጥላለች እንደ አንድ ኮንተንት። ሩታ በደንብ ተመልሳ ያንን አደገኛነቷን እንግዲህ እናንተ ነብሯ እንደምትሏት እንደዛ እስከምትመለስ ድረስ ይቀጥላል ብዬ አስባለሁ። ስለዚህ አብርሃም ያመነበት ነው እንጂ የሄርሜላ ደግሞ ሀሳቧን እርስ በርሱ እንደሚጋጭ ሌላ ሌላ ሌላ መረጃም ስላለኝ፣ ይህን የድምፅ ግጭ እሷ የተናገረችውን አዳምጡ። የሄርሜላ ንግግር ነው። እንግዲህ አገኘው ብዬ በማስብበት ሰዓት ላይ ባቹ ለማሰብ ስታስቡ እኔ ከመምጣቴ በፊት ነው። እየተመለሰ ያለው እያየሁት ነው እያንዳንዱን ነገር ነው። ወንድ ልጅ ደግሞ እንግዲህ በዚህ ሁኔታ መጨቅጨቅም ሆነ በዚህ ልክ ትዳሩ እስኪሰለቸው ድረስ መሆን የለበትም ብዬ ነው የማስበው። ማለት ትንሽ ከብዶኛለ ኔ አንዳንድ ሰው ደግሞ ያው እኔንም ለመርዳት እየሞከረ ነው። አንዳንድ ሰው ደግሞ በዛውም ልክ አብርሃምን ጥፋተኛ ያደርጋለ። ግን ደግሞ ቁም ብለው የራሷን ሀሳብ ነው የምታወራው። አብርሃም ደግሞ እንዳያችሁት ነው ተወዛግቧል። በዛ ላይ ሁሌም ደግሞ ችግሩን ለመፍታት እየሄደ አብርሃም ሁሌ እየስጭራ ነግቅ በዚህ መልኩ መገፋፋት ነው ይሄ ነገር የተፈጠረው። እዛ ሽጋ ደግሞ ምንም ልንደማመጥ እንዳ መመለሰዋ ምናምን ነገር ለእኔ ምንም ችግር የለውም፣ ግን አብርሽ ደግሞ ከእኔ እንዲርቅ አልፈለኩም። አብርሃምን ከጎኔ እንዲርቅ በዚህ መልኩ መገፋፋት ማለት ትንሽ ከብዶኛል። ለእኔ እንግዲህ እንደሰማችሁት ምንም ማለት አንችልም። ስለዚህ የራሷ አመለካከት እርሷ እየተጋጨ እኔ ለአብርሃም እነሱ አንድ ላይ እንዲሆኑ ካለኝ ፍላጎትና ካለኝ ምኞት እየተነሳ ነው ምናምን ትበል እንጂ፣ እውነት ይቺ ልጅ አይደለም የአብርሃም የሩታም ድጋፍ አላት ብዬ ነው ማስበው፣ ሰው ስለዚህ ክሊኒክ ውስጥ እስከ መግባት መኝታ ቤቷ ሄዳ እስከ ማናገር ምናምን የመደረሰችው የሩታም ድጋፍ አለበት ማለት፣ የሩታ ለዘብተኝነት እዚህ ላይ ስላለበት ይህንን ነገር እናንተ መረዳት አለባችሁ። ስለዚህ እሷ አንዳንድ ኮንተንት ክሬተር ነች። እኔ በጣም ቪዲዮዎቿን እያየው ነበር ሄርሜላ እንዲሁም ከአብርሃም በተሻለ ሄርሜላ ቪዲዮቿን ሳይ ማለት ነው። ቤተሰብ እዚ ጋር እኔ ሌላ መረጃ ልቦጣት አለ። ሄርሜላ ከአብርሃም በተሻለ ጥሬ ስጋ በጣም እንደምትወድና ለጥሬ ስጋ ያላት ፍቅር ከዛ ሙዚቃ በፊት ራሱ እኔ ለአንተን እኔነቴን ይወዳል የሚለውን አይታቸዋል እሷ የለቀቀችው ከዛ በፊት ለአብርሃም ብላ እንደነበር ለጥሬ ስጋ ብላ እንደነበረ ከዚህ ቪዲዮ ማየት ትችላላችሁ። ይሄኛው ደግሞ ለጥሬ ስጋ ነበረ እንትን ያለችው ማለት ነው የዘፈነችው እኔነቴን ይወዳል እያለ። ስለዚህ ሄርሜላ ጥሬ ስጋ ወዳድነቷን ከአብርሃም ወዳድነት በላይ እንደሆነ ይህም አንዱ መረጃ ነው ሰው። ስለዚህ እ ሄርሜላን ደጋግሜ እንደምናገረው ጥላቻ ኖረ ወይም ደግሞ እሷ የተለየ አስከፍታናለች ብዬ አይደለም። ግን በቃ ይኸውልህ እሷ በጎ ለመመኘት ካላት ነገር እንድታቆምና እንድትቀጠብ እንድትቆጠብ በማሰብ ነው። እና ትናንትና ስናይ ግን አብርሃም ራሱ በጣም በጣም የከፋው ነው የሚመስለው። የሩታ የእንትና የሄርሜላ እንደዚህ አይነት አቋም መምጣቷ የከፋው ነው የሚመስለው። ሌላ ሰው አለው ስትለው ጭራሽማ የሆነ ሪያክት ሊያደርገው የሆነ በቃለር ውስጥ የመረበኝ ስሜት እንዳያሳየ በስነስራ ምስሉ ላይ ማየት ትችላላችሁ። ቪዲዮ ላይ ማለት ነው ሰው ስለዚህ ሩታና ልጅ ጋር ተመለስ ያለችው ነገር በእርግጠኝነት በጣም ከገፋፋችው፣ ልጁንም ሰርቆ ለኤርሜላ መስጠት አይቀርም። አብርሃም በዚህ አያያዙ አብርሃም ከሩታ ልጁንም ነጥቆ ለኤርሜላ መስጠቱ አይቀርም። ስለዚህ ይሄ ነገር ይታሰብበት። አያያዙ በጣም አስፈርቶኛል። እውነት ለመናገር ኤርሜላ ጥሬ ስጋ ነው የምትወደው። አብርሽ አንተንም አትወደ ያላት ነገር በቃ ለቡሌ ነው ጋር ልጅነቷ ስለዚህ በዛ ደረጃ ድረስ ሄደህ አብረሽ እንትን ባተል ጥሩ ነው። አሁን ደግሞ ቢያንስ አሁን አራስ ነች። በዚህ ሁኔታ ውስጥ ደግሞ ሆና ቢያንስ የእርግዝናውን ጊዜ እንደዛ እንደሆነች አሁን ደግሞ በዚህኛው መንገድ ደግሞ ስሜቷ እንዳይሰበር ብትጠነቀቅላት በጣም አሪፍ ነው። በዚህ ታይም ደግሞ አራስ ነች፣ ሆና ሞርሷን መንከባከቡ ላይ ብታተኩር ብዬ ለመምከር እወዳለሁ። እወዳቸዋለሁ ወደ ቤተሰቦቼ። የዛሬው ቀልል ባለ ቪዲዮ ለእናንተ መልስ ለመስጠትና የነበረውን ነገር ለማስታወስ ነበረ። እወዳቸዋለሁ ባይ